ጨራሽ ምንድን ነው ያለችው? ከአዳማ ውስጥ ወስደ ቆሻሻ መጣያ ውስጥ ጣለው ፎቶ ነው አለችው። እኔ ብመጣ ደግሞ አንቺን ነው የሚጥልሽ፣ ከእነ መፈጠርሽ ይረሳሻል። ከነ መፈጠርሽ ማለት ነው። እልክ ምላጭ ያስወጣል የሚባል አንዳንዴ እውነት ነውእና እንድመጣ አርገሽ የነበረ ግን ሳስሮ ሳስሮ ለእንዳንቺ አይነት ለእንዳንቺ አይነት ብዬ ያልመጣ ሀሳቤን አልቀይርም ማለት ነው ግን አስታዊ የምትናገሪውን ነገር አንተ ደግሞ የሆነ ማለት ደንበር አብጄ፣ አንተ ደንበር ስለሌለህ ነው እንደዚህ ሁሉም የመጡት፣ ሁሉም የመጡ እንደፈለጉ የሚናገሩት ደንበር ስለሌለህ ነው። ምላሽ ነው መቆርጠልሽ። ሽ ጌኔን ፎቶ እንደዛ እንደወረወርሽው፣ አንችን ከአስረኛ ፎቅ ላይ ወደታች ካልወረወርኩች ትስ መያ አደለሁ እየተማማርን ምግብ ስራ

አይዞች መስታወቱ ነው የተሰበረው። ቀላል ነው። ፎቶውን ወስደሽ ዘቴጅ እና መስታወቱን ፎቶውን አልቀደደው፣ ለዛ ችግር የለው ማሰራት ቀላል ነው። አሪፍ ውሳኔ ማለት ነው፣ ንግስ ሱመያ አሪፍ ውሳኔ መሆን ያለበት ነገር የምሬ ነው ማለት ነው። እች አስረኛ ፎቅ ሳይሆን አስራ አምስተኛ ፎቅ ነው የሚያስፈልጋት ማለት ነው። የሰይድ ኮልኮሌ እቺ ሰይድ ያመጣት ኮልኮሌ አስራ አምስተኛ ፎቅ ነው የሚያስፈልጋት ሰው። ንግስት ሱመያ እኛ ደግሞ ፈልገ ነው የነበረው ድምፅሽን አጥፍተሽ ሂደሽ በቃ ዋጋውን እንድትሰጫት ነበር፣ ዋጋዋን እንድትሰጫት፣ ሽንቷን እንድታሸኛት ነበር የፈለግ ነው ማለት ነው እንጂ በቪዲዮ መልስ እንድትሰጫት አልፈለግንም ነበር። እንግዲህ ምናልባት ያው ያንቺ የታወቀ ነው። ምናልባት እንግዲህ ነገሮቹ ዘጌት ብለው ወይም ደግሞ መሆን አለባቸው ብለሽ ባሰብሹ ጊዜ እንደሚሆን ተስፋ አለኝ ማለት ነው እንጂ በዚህ መልስ እሷ እዚህ ጋ፣ አዎ፣ ይሄንን እኛም ብለናታል፣ በጣም ማፈር እንዳለባት በጣም እንዳበዛችው ሰይድም እንደዚያው ቁጭ ብሎ መስማቱ በራሱ እህ ብሎ ራሱ መስማቱ በራሱ ራሱን ማዋረዱ ነው ብለን ተናግረናል ማለት ነው። ስለዚህ ንግስቷ ሱመያ በእያንዳንዱ ነገር አዎ፣ ትክክል ነሽ፣ ልክ ነሽ ማለት እሱ የሚያመጣቸው ናቸው። አፋቸውን እየከፈቱብሽ ያሉት እየከፈቱባት ያሉት ንግስቷ ላይ ለእነሱን ደግሞ አፋቸውን ማስያዝ የሚችለው ሰይድ ነው። የሚያመጣቸውን ኮልኮሌዎቹን አፋቸውን ማስያዝ የሚችለው ሰይድ ነው ማለት ነው። ሰላም፣ ሰላም ለእናንተ የሆን፣ ውድና የተከበራችሁ የቻና ላይ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ። ስለዚህ እነዚህን ሰዎች ወይም እንደዚች አይነቷን ሰይድ የሚያመጣቸውን ኮልኮሌዎች ንግስቷ ሱመያ ስንቶችን ዋጋቸውን ሰጣ ትዘልቀዋለች ግን ምክንያቱም ዛሬ ሌላ ታመጣለች፣ ነገ ሌላ ታመጣለች። ያመጣል ማለት ነው። ሰይድ ይቅርታ፣ ሌላኛዋን ይልካታል። ሌላ ያመጣል። ሌላኛዋ ስትሄድ፣ ሌላ ያመጣል። ስለዚህ ስንቶች ጋር ነው ተጨቃጭቃ የምትዘልቀው? እንዲህ ስንቶች ጋር ነው ተባልተሽ የምትዘልቀው? ንግሥቷ ሱመያው ማለት ነው። ስለዚህ ሰይድ ነው ማሳረፍ ያለበት እነዚህን ሰዎች ከበፊት ማዩ አፋን ስትከፍት ነበር። አዩ ትሻላለች፣ እኔ አዩ አዩ ትሻላለች ከዚች የምር የምላችሁ ማለት ነው። አዩ እጥፍ ትሻላለች ከዚች ማለት ነው። እቺ በጣም በጣም በጣም ወይ በቃ ሁሌ ነገሯ የማያምር ሁሌ ነገሯ እርግጠኛ ነኝ እቺ ማለት ነው። ንግሥቷ ሱመያ ገና ልት ይዛት ገና ስታያት ነው ሽንቷን የምትሸነው ልክ እንደ እንደቡኔ ማለት ነው። ቡኒን ታስታውሳላችሁ? ገና ሱመያን ስታያት ነው ሽንቷን በቢጃሟ ላይ የለቀቀችው። ስለዚህች ሴት ገና ንግስት ሱመያን ስታያት ነው ሽንቷን በላዋ ላይ የምትለቀው ማለት ነው። እንዲህ አይነት ሰዎች ደፋር እንዳይመስሏችሁ፣ እንደዚህ የሚቅለበለቡ ሰዎች ደፋር እንዳይመስሏችሁ ወይም ጀግና እንዳይመስሏችሁ ማለት ነው እንዴ ስለዚህ ይሄን አይቀይርልኝ እኔ ምናልባት ይህንን ፎቶ ማየት አልፈልግም፣ ሳየው እቀናለሁ። ስለዚህ ቦታ ሌላ ቦታ ማድረግ ትችላለህ ማለት ትችላለች፣ ወይም ማስቀመጥ ትችላለህ ማለት ትችላለች እንጂ አንስታ ቆሻሻ ውስጥ የመጣል መብት የላትም በጭራሽ ማለት ነው። ንግስት ሱመያ የልጆችህ እናት ናት፣ ልታስገብራት ይገባል። ሰይድ የልጆችህን እናት ልታስገብራት ይገባል። ስታስከብር ትከበራለህ ሰውዬ። የምሬ ነው። ስታስከብር ትከበራለ እንዴ። በነገራችን ላይ ስቲል ፌሷን ፊቷን ራሱ ስታዩ ንግስ ሱመያ እንግዲህ ምን ያህል እንደተሰማት ምን ያህል እሱ በሚያመጣቸው ኮልኮሌዎች በምን ያህል ደረጃ ማለት ትናንት መጠው ዛሬ አፋቸው የሚከፍቱት ዛሬ መጣው ዛሬ አፋቸው የሚከፍቱት ንግስ ሱመያ ላይ ነው። ንግስ ሱመያ ማለት የሰይድ ያ አስር ዓመት አስር ዓመታትን ቀላል አይደለም፣ አስር ዓመታትን እንዴት በቃ በፍቅር በሰላም በደስታ አብራ ትዳርን መርታ ልጆችን አፍርታ የኖረች የልጆችህ እናት ችግርህን ደስታህን የተካፈለች ናት ሰይድ ማለት ነው። ስለዚህ ልታስከብራት ይገባል። በማንም ኮልኮሌ እንዲያስደፈርካት አንገቷ ልታስደፋት አይገባም ማለት ነው። ያንተ ራሳ አንገትህን መድፋትን ያለብ በእንደዚህ አይነት ነገር ምክንያቱም ስርዓት ልታስይዛቸው የምታመጣቸውን ኮልኮሌዎች ስርዓት ልታስይዛቸው ይገባል። ንግስ ሶማያ እንግዲህ በልጅቷ ብቻ አይደለም የያዘነችው፣ በሰይድም አዝናለች። መጨረሻ ላይ ያንን የሚጣላል ብሎ መስበር አይደለም ሰይድ ለምን አደረግ ሾው ብለ መውሰድ ያለብን ምን ነገር ያለብን ማድረግ የነበረበትን ነገር ማድረግ ነበረበት፣ ልጅቷ ላይ ማለት ነው ሰይድ ገባችሁ? እንጂ ይሄ ዝም ብሎ እንደዚህ ለምን እንደዚህ ይሄን ከጣል ሾው የሚወድ ቃል ምናምን ብሎ ማለፍ አይደለም። ምንም ንግስቷ ሱመያ እንዳለችው መስታወትን ከሰበርከው መስታወትን ሰበርከው ማለት ፎቶ የሆነ ነገር ሆነ ማለት አይደለም። ያኛው ፎቶ ደግሞ የንግስቷ ሱመያ ፎቶ ደግሞ በመስታወት ላይ አይደለም ያለው በመስታወት ላይ አይደለም ማለት ነው። ሰዎች ከዚህ በፊት ሳይድ ተናግሮታል። ሰዎች ስጦታ የሰጧቸው ፎቶዎች ናቸው እንዳለ ማለት ነው። እነዚህ የስጦታ ፎቶዎች ደግሞ ማስታወሻዎች ናቸው። ስለዚህ ማንም ኮልኮሌ ዛሬ መጣ ዛሬ ፎቶ አንስታ የመጣል መብት የላትም። መብትህን ልታስከብር ይገባል፣ ሰሄድ ማለት ነው በቃ። የሚስትህንም መብት አስከብር በምታመጣቸው ኮልኮሌዎች አታሰድባት። እንግዲህ ንግስቷ ዛሬ ምናልባትም ተነስቼ ወደ አዳማ ሊሄድ ነበር ቪዲዮን እንዳየሁት፣ ምክንያቱም እንዳያችሁት እውነትም ስሜታዊ ያደርጋል። የሆነ ማለት የሚሰማችሁ ስሜት ይኖራል ይመስለኛል። ያ ስሜት ነው የተሰማት ለንግስት ሱመያ ተነስቼ ወደ አዳማ መሄድ ፈልግ የነበረ፣ ነገር ግን ምናልባትም እንግዲህ ልህ ቤሳ ምላጭ ያስወጣል ይባላል ያለችው ተረት እንግዲህ ያው በልህ ተነስቼ ሲሄድ ምናልባት እኔም ሌላ ወጥመድ ውስጥ እንዳልገባ፣ ወይም ደግሞ ሌላ ነገር ውስጥ እንዳልገባ፣ ሌላ ጦስ ውስጥ እንዳልገባ ነገሮችን አስተውዬ ልያቸው ብዬ ነው። ወይም ደግሞ ከተረጋጋው በኋላ ምክንያቱም፣ ንግስቷ ደስ የሚለው ነገር ነገሮችን ተረጋግታ፣ ለምሳሌ ቪዲዮ እንኳን እንደተናደደች እንደማትሰራ ተናግራለች። ቪዲዮ እንኳን ልክ ተናዳ፣ ቪዲዮ በነገራችን ላይ ተናዳችሁ ካሜራ ፊትለፊታችሁ ደቅናቸው የምትናገሩ ወይም ምናምን ከሆነ ከባድ ነው። ምክንያቱም ከባድ በቃ ሲያልፉ የሚጸጸቷችሁን ቃላቶች ልትናገሩ ትችላላችሁ። ይህን ደግሞ አታደርግም። ንግስቷ ሱመያ ማለት ነው ብልህ ናት፣ ጀግና ናት። ብልህ ማለት ነው ብልህ በቃ ብልህ ገባቸው። እንደዚህ እያሰደባት እንኳን አንተ እንደዚህ ነህ፣ አንተ በትዳር በነበርንበት ጊዜ እንደዚህ አይነት ሰው ነህ፣ አንተ በትዳር እንዲህ አድርገኸኝ፣ አንተ እንደዚህ ሁነህ ብላ ሰይድን የምትወቅስበት ወይ ደግሞ ሰይድን የምትሳደብበት አንድም ነገር የለም። ሌሎቹ በፍቅር እንኳን አብረው ቆይተው አይደለም በትዳር አስር ዓመት ሙሉ በፍቅር እንኳን አንድ ዓመት እንኳን በፍቅር ና ልካ አብረሽ ነሩታን እንደምናየው ማለት ነው። በቃ ይህን እንኳን ልካ ሀያ ሰላሳ ዓመት እንደቆየ ሆነው አማረው ሲናገሩ እናያለን። እሷ ግን ይህን አታደርግም። በቃ ይህን አታደርግም። ብዙ ነገር እየተባለች ብዙ ነገሮችን እየተባለች በውስጥም ይህንን አታደርግም ማለት ነው፣ ወይም ይህን አትናገርም ማለት ነው። ገባችሁ? ባሏን አታዋርድም ሳይድ ግን በየሄድክበት በምትሰበስባቸው ኮልኮሌዎች ሚስት ይሆኑ አናቅም፣ ሰራተኞችህ ይሆኑ አናቅም፣ ምኖችህ ይሆኑ አናቅም፣ ዘመዶችህ ይሆኑ አናቅም፣ ብቻ እየሰበሰበ ቤት ውስጥ በሚያስገባቸው ሰዎች ቤት ውስጥ በሚያስመጣቸው ቤቱ ጋር ቤት ውስጥ ገብተው አብረው በሚሰሩት ሰዎች ንግስቷን ብዙ ጊዜ ሲያሰድባት ሲያስነቅፋት፣ አፋቸው እንዲከፍቱባት ሲያደርጋት ሲያደርጋቸው በቃ እናያለን ማለት ነው። ለምን እነዚህን ሰዎች ለምንድን ነው መያዝ የሌለበት እነዚህን ሰዎች ለምንድን ነው ስርዓታቸውን፣ የሚያመጣቸውን ኮልኮሌዎች ማለት ነው። ማንም ከንግስት ሱመያ ማለት ነው ከእግሩ አጣቢያ ደርሱም ሰይድ የሚያመጣቸው ሰዎች ማንም ሁኑ ማንም ማለት ነው። ሰይድ የትም ያምጣ የትም፣ አረብም ይበል ምንም ይበል ይመንም ሂዶ አየው አገባለው ብሎ ኢትዮጵያም ቀያይሮ እያየ ነው እያየ ነው በየሴቱ ሲለጠፍ። ነገር ግን ደግሞ አንዳቸውም ማለት ነው በቃ አንዳቸውም እንደ ንግስቷ ሱመያ ስላልሆኑለት መሰለኝ በየጊዜው ይቀይራቸዋል ወይ ደግሞ ሌላ ሳምንት ከአንዷ ጋር ሲለጣጠፍ ይቆያል ቀጣይ ሳምንት ሌላዋን ያመጣል አሁን ደግሞ ከዚች በኋላ የምትመጣ ትኖራለች ይሄ ግልጽ ነው አሁን ደግሞ ይህንን ያደረግሽ ብሎ ደግሞ እንግዲችን ደግሞ አባሮ ሌላዋን ያመጣል ማለት ነው በቃ ብቻ ለማንኛውም እንዳትወጣችኝ ማለት ነው። ሰይድ እንዳትለቃት፣ ምክንያቱም ዋጋውን መስጠት ስላለባት ንግስት ሱመያ ማን እንደሆነች እንድታሳያት እንፈልጋለን። እርግጠኛ እኔ ሁላችሁም እንደ እኔ ትፈልጋላችሁ። ንግስት ሱመያ ማን እንደሆነች ማየት አለባትች ሴት ማለት ነው። ማየት አለባት። በጣም በጣም በጣም አበዛችሁ። በጣም ከምላችሁ በላይ ማለት ነው። ንግስቷ ሱመያ እንግዲህ እዚህ ጋር ምን ያህል እንደተሰማት ስቲል አይኖቿ ይናገራሉ። አይኖቿ ራሱ ፊዚካል ፊቷ ራሱ በደንብ ይናገራል ማለት ነው። በቃ ፊቷ ራሱ ይናገራል፣ አይኗ ራሱ ይናገራል። እንዴት ስብር እንዳለች ማለት ነው። እንዴ በሰላም ይመን ላይ የነበረ ፎቶ ኢትዮጵያ መጦ በማንም ኮልኮል ያስጥለዋል። እንዲ ቆሻሻ ውስጥ ጥለዋለሁ። ጭራሽ ቆሻሻ ገንዳ ጥለዋለች። ገንዳ የሆነች ልጅ ማለት ነው። ስለዚህ ንግስት ሱመያ በአንድም በሌላም መንገድ በምንም በምንም ብለሽ አግኝተሽ ለዚች ልጅ ዋጋዋን ሰጠሻት ነው ማየት የምንፈልገው። ሌላ ነገር አንፈልግም። በቃ ይቺ ልጅ በራሷ ላይ ሽንቷን እንድትሸና አድርገሽ ማለት ነው። እኔ እንጃ ምን ማለት እንዳለብኝ በጣም ነው ዋጋዋን ሰጠሻት። ማሪኝ፣ ማሪኝ አስብለሻት፣ ይህን ጥጋቧን እንደምታበርጅላት ባለሙሉ ተስፋ ነኝ። ይህ መልእክት ለንግስት ሱመያ ነው በቃ ይህን ጥጋቧን በቃ እዚህ ጋር ራሱ ምን እንደምትለው፣ በቃ ያመሃል እንዴ? አንተ ያመሃል እንዴ? ሰበርከው እኮ ያመሃል እንዴ? አው ታማሚ ነው ራቂ እንዴ? ከአንቺ ወዲያ በሽተኛ የለም። ምች ልጅ ግን ማለት ነው። በቃ እች ሰይድ ያመጣት ኮልኮሌ፣ ከዚች ወዲያ በሽተኛ የለም። የሆነ እውነት አማኑኤል ነው የሚያስፈልጋት። ምክንያቱም በቃ ሁለ ነገሯ በጣም ይሄ ተቅለበለበች አላቅም ማለት የማይወጣ እንጀራ ከምጣዱ ያስታውቃል፣ ነው ነገሩ ማለት ነው። የማይወጣ እንጀራ ከምጣዱ ያስታውቃል። በቃ እየተቅለበለበች ነው ያለችው። በጣም ማለት ነው በጣም ይህን ደግሞ ማብረድ ማቀዝቀዝ ምትችይው ንግስቷ ሱመያነች። ሰይድማ መቼም ከዚህ በፊትም እኮ አይናገርም፣ ዋጋቸውን እንዲያገኙ አድርጎ እኮ አይናገራቸውም። ስለዚህ በደንብ ተናገሪው፣ ማለት ነው ንግስት ሱመያ በደንብ ተናገሪያት። እሷን ነው ማግኘት ያለብሽ፣ ሰይድን ብቻ አይደለም እሷን ነው ማግኘት ያለብሽ። ማን እንደሆነችም ደግሞ ማን እንደሆንሽም ደግሞ ማሳወቅ አለብሽ ለዚህ ሴት፣ ማለት ነው ይሄንን ከንግስት ሱመያ ካንቺ እንጠብቃለን ማለት ነው። በቃ እኔ ለራሴ እጠብቃለሁ ካንቺ። ማን እንደሆንሽ እንድታሳያት እንፈልጋለን በቃ እንድታሳያት እንፈልጋለን። ማን እንደሆንሽ ማወቅ አለባት። እኔ አላቅም ምን ማለት እንዳለብኝ። ቤተሰብ የምሬ ነው ምላችሁ። ማን እንደሆንሽ ማወቅ አለባት፣ መረዳት አለባት። ሽንቷም በላዩ ላይ እንድትለቅ ማድረግ አለብሽ። በተረፈ ንግስቷ ሱመያ እንግዲህ አትናደጅ ነው የምለው። አዎ ንግስቷ ሱመያና ሰይድ ቢገናኙ ወይም ከአንድ ላይ ቢሆኑ እንግዲህ ማናቸውም ለየትኛው መልስ ተመልሶ እሱን እንደሚሰዱት ማወቅ አለባት። ሰይድም ቢሆን ምንም ይሁን ምንም አብሮ አትኖረም አልኖረም። ከእሷ ጋር ሆነ አልሆነም። ንግስት ሱመያም ማስከበር አለበት። ለሚያመጣቸው ኮልኮሌዎች አፋቸውን እንዲከፍቱ መፍቀድ የለበትም። ንግስት ሱመያም ማስከበር አለበት አለበት። የልጆች እናት ማስከበር አለበት አለበት። በቃ አለበት፣ ግዴታው ነው። ምክንያቱም እዚህ ጋር እየመጡ እሷ ላይ እንዴ ከአብሯቸው አይደለችም የለችም። ምንምን እያደረግሽ ነው አላለችም። ለምን እኔ ልመጣ ነው? አንቺን ስላገባሽ እኔ እመጣለሁ ይገባኛል አላለችም። ምን አላለችም። ዝም ብላ የተቀመጠች ሴት ለምን ዝም አለች ብለው የሚነካኳት ለምንድን ነው? ወይስ ደግሞ ሱመያን ስም ካልጠሩ አይሆንላቸውም? እንዴ፣ አይሆንላቸውም? እንዴ በሰይድ ዙሪያ የሚመጡ ሰዎች ስለዚህ ስርዓታቸውን ሊይዙ ይገባል። ስርዓታቸውን አስይዛቸው ሰይድ ማለት ነው የምፈልገው ማለት ነው ውዶችዬ። እናንተስ ምን ተሰማችሁ? በንግስት ሱመያ ዙሪያ ምን ተሰማችሁ? በንግስት ሱመያ ዙሪያ አሁን ንግስት ሱመያ የምትላቸው ነገሮች እያንዳንዳቸው ትክክልናት ብዬ ነው የማስበው። ምለውም ትክክልናት ነው። እንግዲህ ሰይድ ደግሞ የሰይድ ኮልኮሌዎች ደግሞ እያደረጉ ያሉት ወይም ሀዊ የምትባል ቅልብልብ እያደረገችው ያለው ነገር እጅግ በጣም የሚያሳዝን ነው። በጣም የሚያሳዝን ማለት ነው። ስለዚህ እኔ በእኔ በበኩሌ እች ሴት ዋጋዋን ማግኘት አለባት። ንግስት ሱመያ በአንድም በሌላም መንገድ ብላ አግኝታት ማን እንደሆነች ልታሳያት ይገባል። በቃ በላያ ላይ ሽንቷን እንድትለቅ ልታደርጋት ይገባል። ማድረግም አለባት ማለት ነው። በቃ ማድረግም አለባት። ይሄን ማድረግ አለባት ንግስት ሱመያ። የኔ ሀሳብ ይሄ ነው። ይሄ እንዲሆንም እፈልጋለሁ ማለት ነው። እንደዚህ ካልሆኑ በቃ ናዩ ነቡኔም ያከበሯት ከዚያ በኋላ ነው ማለት ነው። እንደዚያ ላያቸው ለሽንታቸውን ካሸናቻቸው በኋላ ነው ማሪኝ ማሪኝ ብለው የራሳቸውም ትዳር ተበትኖ አሁን ላይ ብትንተናቸው ወጦ ተመልሳ እንግዲህ ቡኔ ከስንት ጊዜ ወልዳምን ብላ ምናምን ምናምን ያው ባሏ ጋር እንደታረቀች ታውቃላችሁ ማለት ነው። አለቀ። ለሌላ ሌላ ሰው የምትዘሩት መጥፎ ዘር እናንተ ሆናችሁ የምታጭዱት ማለት ነው። በሱመያም ላይ እየደረሰ ያለው ይሄ ነውና ክብር ለሱመያ እንላለን እኛ፣ ክብር ለንግስቷ ማለት ነው። ሰይድ ኮልኮሌዎችን አሳርፍ መልእክት ይሄ ነው ማለት ነው። ወዶች ይሄ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትሱ። የተሰማችሁን ኮሚንት ላይ ጠብቃለሁ። ወዳችኋለሁ። ለው